በዝርዝር ወደምናየው ዘገባችን ነው የምናልፈው። በዞኑ የሚገኙ የጅብሰን ፋብሪካዎች ከውጭ የሚገቡ ምርቶችን በመተካት ከፍተኛ አስተዋጽኦ እያበረከቱ ስለመሆኑ የምስራቅ ጎጃም ዞን ማዕድን ሀብት ልማት መምሪያ አስታወቀ። ዞኑ ለግንባታና ኢንዱስትሪዎች ጥቅም ላይ የሚውል ሰፊ የማዕድን ሀብት ያለው በመሆኑ ዘርፉን ለማሳደግ እየተሰራ ነው ተብሏል። መልሰው ቸርነት ተጨማሪ ዘገባ አለው። የምስራቅ ጎጃም ዞን ከግንባታ እስከ ኢንዱስትሪ ማዕድናት ሰፊ ጸጋዎችን የታደለ አካባቢ ነው። አቶ ታደሰ በሪሁን በደጀን ወረዳ የሚገኘው የበልሲ ኢንዱስትሪያል ታይም ጂፕሰም ፋብሪካ ስራ አስኪያጅ ናቸው። ፋብሪካው በቀን ከ24 ከረጢት በላይ ምርቶችን እንደሚያመርት ገልጸዋል። ከኩራር አካባቢ ምንች የሚባለ ወደዚህ ተገንጥለን ነው ግብአት የምናገኘው ጥሬ እቃዎችን እና። ምንድነው ሶስት አይነት ምርት ነው የሚያመርተው፣ የቻክ ምርት፣ የፍሬም ምርትና የፕራይም ኮት ምርት ነው የሚያመርተው በ24 ሰዓት ውስጥ 240 ፒስ ያመርታል። የጸጥታ ችግሩ ግብአቶችን በሚፈለገው ልክ ለማቅረብ ተጽዕኖ ቢያሳድርባቸውም ፋብሪካው ከ300 በላይ የሚሆኑ ሰራተኞችን አደራጅቶ እየሰራ መሆኑን ስራ አስኪያጁ ተናግረዋል። ከ300 በላይ ስራ ፈላጊዎችን አደራጅቶ እያሰራ የሚገኝ ፋብሪካ ነው። የማዕድን አክሰሱ ከዚህ በፊት ከሁለት ዓመት በፊት እንደነበረው አይደለም፣ ምክንያቱም በጸጥታ ችግር ምክንያት ግብአቶችን ከጫካ ስለምናመጣ ጫካ አካባቢ በሚፈጠር ችግር ምክንያት የማቋረጥ ሁኔታዎች አሉ። ሰላም ሲሆን እናመጣለን፣ ሰላም ካልሆነ ደግሞ እናቋረጣለን። በተለይ በአባይ ሸለቆ ዙሪያ የላይምስቶንና ጂፕሰምን የመሳሰሉ ማዕድናት ለኢንዱስትሪና ግንባታ ዘርፉ ጥቅም ላይ እንዲውሉ ለማድረግ በትኩረት እየተሰራ መሆኑን የተናገሩት ደግሞ የደጀን ወረዳ ማድን ሀብት ልማት ጽሕፈት ቤት ኃላፊ ዋልተ ንጉስ አዱኛው ናቸው። በተለይ ኖራ ጀሶ የሚባለው እሱ በጣም በስፋት በረሃማ አባይን መሰረት አድርጎ በጣም ከፍተኛ ምርት ያለበት ስለሆነ፣ ሌላኛው ላይም የሚባለው ይህም ከፍተኛ ምርት ያለበት ስለሆነ በውጭም ውስጥም ያሉ ባለሀብቶችን ወደ ወረዳችን እንዲመጡ እያደረግ በተለይ በእነዚህ በሁለቱ ዘርፍ ላይ የኢንዱስትሪና የኮንስትራክሽን ማዕድኑን በስፋት ለማሳለጥ ተቋሙ ከተቋቋመ ጀምሮ ይህን ስራ እየሰራን ያለን። በወረዳው የሚገኙ እንደ ድንጋይ ከሰል የፍል ውሃና የወርቅ ማድናትን በአግባቡ ጥቅም ላይ ለመዋል ባለሀብቶች ወደ አካባቢው መጥተው እንዲያለሙ የጽህፈት ቤት ኃላፊው ጥሪ አቅርበዋል። የድንጋይ ከሰል በዚህ በአማሪት በጠደን በኩል እንዳለ ይህንን ያረጋገጥንበት ሁኔታ አለ። በተለይ ፍል ውሃ የሚባለው አሁንም ይህም አንድም የጆተርማል ፓርት ስለሆነ እሱም በሙሽሪ ድንጋይ ላይ በጣም የሚገርም ነገር ያለበት ሁኔታ አለ። ሌሎችም አሉ። የወርቅ ማዕድናት አለ። ባለሀብቶች ወደ ወረዳችን እየመጡ አካባቢውን የማልማት ራሱም የመጠቀም ስራ ቢሰራ መልካም ነው። የምስራቅ ጎጃም ዞን ማዕድን ሀብት ልማት መምር ኃላፊ ወይዘሮ የሻረግ መልሰው ዞኑ ለግንባታና ኢንዱስትሪዎች ግባት መሆኑ የሚችሉ የተለያዩ የማዕድን ጸጋዎችን የታደለ መሆኑን ገልጸው ግንባታቸው ተጀምሮ ያልተጠናቀቁ ፋብሪካዎችን በማጠናቀቅ ወደ ስራ እንዲገቡ መደረጉን ጠቁመዋል። የሲሚንቶ ግባት ሊሆኑ የሚችሉ የብረት ማዕድናት አሉ ባሱ አካባቢ ሊቲየም አለ፣ ግራናይት አለ፣ እምነበረድ አለ እና እነዚህ ትላልቅ ማዕድናቶች ለኮንስትራክሽን የሚሆኑ ማዕድናት አሉ። ባለሀብቶች ወደ ስራ እንዲገቡ አባይ ስሚንቶንም ጨምረን ለበርካታ ጊዜ ተጀምሮ የተቋረጠ ነበር። እዚህ አካባቢ ያለውን ችግር በጋራ ከዞን አስተባባሪ ኮሚቴዎች ጋር በመሆን የገጠመውን ችግር ፈተን እሱ ወደ ስራ እንዲገባ ያደረግንበት አመት ነበር። በዞኑ የሚገኙ የጂፕሰም ፋብሪካዎች ከውጭ የሚገቡ ምርቶችን በመተካት ከፍተኛ አስተዋጽኦ እያበረከቱ ነው ያሉት ኃላፊዋ የበረንታ ሲሚንቶ ፋብሪካን ወደ ስራ ለማስገባት እየተሰራ መሆኑንም አመላክተዋል። ደጀን ላይ ነው። በዚህ መንገድ በተለይ በጂፕሰም ሰፋፊ ትላልቅ ፋብሪካዎች ተከፍተው አገልግሎት እየሰጡ ያሉ ከውጭ የሚገባውን በአገር ውስጥ በመተካት ከፍተኛ አስተዋጽኦ ያደረጉና ከቅዳችን በላይ የሚሄርንበት እንትን ያለ እዛ አካባቢ ነው። አሁን በቅርቡ ደግሞ በረንታ ሲሚንቶም ወደ ስራ እንዲገባ ግፊት አድርገናል። በማዕድን ዘርፉ ፈቃድ ወስደው ወደ ስራ ያልገቡ ባለሀብቶች ወደ ስራ እንዲገቡም ጥሪ አቅርበዋል።